ሰላም ተነስተልኝ፣ ውድ ደቡሜድ ቤተሰቦችና ተከታታዮች፣ ዛሬ ስለ ምስር የጤና በረከቶችና የጤና ጥቅሞችን እንመለከታለን። ለልባችን፣ ለአእምሯችንና ለጉልበታችን በጣም ኃይለኛ ከሆኑ ምግቦች አንዱን በማጀታችን ቢሆንስ ምናልባት በጓዳ ጉርጓዳችን ውስጥ የስለማይጣ ምናልባትም በድፍን ወይም በክክል ሊሆን ይችል እጅግ ግን ኃይለኛ ስለ ምስር የተነጋገርን ነው። በኢትዮጵያ ምግቦች ውስጥ ዋና ምግብ እና በዓለም ላይ ካሉት እጅግ ጥንታዊ ምርጥ ምግቦች አንዱ ስለሆነ ስለ ምስር እየተነጋገር ነው። ምስርን በየቀኑ ብንመገብ በሰውነታችን ላይ ምን አይነት የጤና ጥቅሞችና የጤና በረከቶች ይኖራሉ ሊሆኑ እንመለከታለን። ይከታተሉ። የደቡብ ምዕራብ ስብስብ የማርሶችን ወደ ተግባራዊ ምክር ምንከፋፍልበት ነው። የተለመደው ስለ ጤናቹ አዘጋጅ ሐኪም ደቡ ነኝ። በዚህ ቪዲዮስ ከምንም ከምንመለከታቸውና ከምንማራቸው ውስጥ ምስሮች ምንድናቸው፣ እንዲሁም ደግሞ በሁለተኛ ደረጃ የአመጋገብ ኃይል ምስር የሚሰጠን የአመጋገብ ኃይል ማመንጫነት፣ እንዲሁም ደግሞ በሶስተኛ ደረጃ ደግሞ ምስር የልብና የደም ጤና እንዴት እንደሚጠብቅ፣ በአራተኛ ደረጃ ደግሞ ምስርና የደም ስኳር እንዲሁም ደግሞ ከክብደት ቁጥጥር ጋር በተያዘ የሚሰጠንን የጤና ጥቅሞችን፣ በአምስተኝ ደረጃ ደግሞ ምስር የአንጀትና የአንጎል ትስስርን እንዴት እንደሚያበረታ እንዲሁም ደግሞ በስድስተኝነትና በመጨረሻም ቆዳን፣ ጉልበትንና የረጅም እድሜ ጋር በተያዘ ምስር የሚሰጠንን የጤና ጥቅሞችን እንመለከታለን። ስንቀጥል በአንደኝነት ላይ የምናገኘው በአንድ ቁጥር አንድ ላይ የምናየው ማለት ነው ምስሮች ምንድናቸው ከሚለው ልነሳ። እንግዲህ ስለ ምስር ስናወራ ምስር ትንሽ ከሚባሉ ዘሮችና ከጥራጥሬ ቤተሰብ የሚመደብ ሌንስ መሰል ቅርጽ ያላቸው ናቸው በፕሮቲን፣ በፋይበር፣ በአስፈላጊ ማዕድናት የበለጸጉ በጣም የተመጣጠነና ሁለገብ ምግቦች ውስጥ አንዱ ናት ለዘመናት ዲላሙ የቆዩ ናቸው። የተለመዱ ዝርያዎች ቡናማ፣ አረንጓዴ፣ ቀይና ቢጫ የሚያጠቃልሉ ሲሆን እነዚህም ከሾርባ እስከ ወጥ መስሪያነት በምግብነት በጥቅም ላይ ይውላሉ። ምስሮች ከአመጋገብ ኃይል ማመንጫነት ጋር በተያዘ ፕሮቲን ደረጃ ደግሞ ስናይ አመጋገብ ኃይል ማመንጫ ናቸው ምስሮች። ምስር በእጽዋት ላይ የተመሰረተ ፕሮቲን፣ ፋይበር፣ ብረት እና በቢ ቫይታሚኖች የተሞሉ ሲሆን ይህም በቪስቴሪያል ወይም ደግሞ አትክልት ተመጋቢ ለሆኑት ለስጋ አፍካሮችም ተመራጭ ያደርጋቸዋል። አንድ ጨልፍ ሽፋን እንኳን የበሰለ ምስር በውስጡ 18 ግራም ፕሮቲን ይሰጠናል። ይህም ከሶስት እንቁላል ጋር ተመሳሳይ ነው ማለት ነው። አንዱ ጭልፋ 18 ግራም ይይዛል። ይህም ከሶስት እንቁላል ጋር ተመሳሳይነት ያለው ፕሮቲን ይሰጠናል። እንዲሁም በፎሌት በማግኔዥየምና በዚንክ የበለጸጉ ናቸው ምስሮች። ሁሉም ለኃይልና ለብስታ መከላከል ጥንካሬ አስፈላጊ ናቸው። ምርምሮችን ስናይ በ2022 ከፎረንስተር ኢን ኒትሪሽን በተሰኘ ጥናት ጥናታዊ ዶሴ እንደሚያመላክተው ከሆነ መደበኛ ምስርን የሚመገቡ ሰዎች የአንጀት እብጠትን እንዲሁም ደግሞ የአንጀት ጤናን የሚያሻ ማሻሻል እና ጤናማ የአንጀትን እንዲኖረን የሚረዳ መሆኑን ያረጋግጣል። በሶስተኛ ደረጃ ደግሞ ከልብና ከደም ጤና ጋር በተያያዘ ምስሮች ከሚሰጡ ጥቅሞች ውስጥ በየቀኑ ምስር የሚመገቡ ሰዎች ዝቅተኛ ኮሌስትሮል መጠን እና የተሻለ የደም ግፊት ቁጥር እንዳላቸው ያመለክታል። በአሜሪካ ጆርናል ኦፍ ክሊኒካል ኑትሪሽን የተወሰደ ጥናት እንዳመለከተው ከሆነ ምስር በሳምንት ቢያንስ አራት ጊዜ የሚመገቡ ሰዎች በልብ በሽታ የመያዝ እድላቸውን በ22% ቀንሶ ያሳያል። ከፍተኛ ፖታሺየም፣ ማግኔዥየም የደም ስሮችን ያዝናናል፣ የደም ዝውውርን ያሻሽናል፣ የልብ ጤናን አራተኛን ደረጃ ደግሞ ከደም ስኳርና ክብደት ቁጥጥር ጋር በተያያዘ የጤና ጥቅሞችን ስንመለከት ማለት ነው፣ የደም ስኳር በሽታ የስኳር በሽታን የመቆጣጠር ችግር ላለብን ሰዎች ወይም ደግሞ የስኳርን ከመቆጣጠርና ክብደትን ከመቀነስ እየሞከሩን ካለን ሰዎች ጋር በተያያዘ ምስሮች ለስኳር ጓደኛ ናቸው ማለት ይቻላል። ዝቅተኛ ግላይሴሚክ ጠቋሚ ያላቸው ይህም ስኳርን በቀስ በቀስ ሰውነታችን እንዲጠቀም ኃይልን ቀስ በቀስ እንዲለቅ የሚያደርግ የሚያደርጉ የራሳቸው የሆነ ፋይበር አላቸው። ምስሮች ፋይበሩ ረዘም ያለ ሆዳችን የጠገብን መስሎ እንዲሰማን እንዲሁም ደግሞ የምግብ መፈጨትን የሚያሻሽሉ አስፈላጊ የምግብ ፍላጎት ምግብ አላስፈላጊ የምግብ ፍላጎትን የሚቀንሱ ናቸው። በ2023 የዲያቤቲ ግምገማ እንደሚያመላክተው ከሆነ ከነጭ ሩዝ እንዲሁም ደግሞ ከዳቦ ጋር ቀላቅሎ የሚመገቡ ሰዎች የኢንሱሊን ሬዚስታንስን ወይም ደግሞ የኢንሱሊን ስሜታዊነት ከምግብ በኋላ ዝቅተኛ የስኳር መጠን እንዳላቸው ያረጋግጣል ማለት ነው ነው እንዲሁም ደግሞ በአንጀትና ከአንጎል ትስስር ጋር በተያዘ ምስር ከሚሰጠን የጤና ጥቅሞች ውስጥ አንጀትን እንደሚታወቀው ከሆነ አንጀታችን በትሪሊዮን የሚቆጥሩ ረቂቅ ተዋሲያን መኖሯ ሲሆን ይህም ምስር ደግሞ ለቱሮቹ እንደማዳበሪያ ወይም ደግሞ እንደ ምግብ ሆኖ ያገለግላል እንዲሁም አእምሯችን ስሜታችንን እንዲሁም ደግሞ የእንቅልፋችን የሚረዱ ጠቃሚ የሆኑ ባክቴሪዎችን ፕሪባዮቲክ ባክቴሪዎችን በመመገብ አእምሯችን የሚያረጋጋ እንዲሁም ደግሞ ስሜታችን የመቆጣጠር ኃይል አለው ምስር በሃርቫርድ ተመራማሪዎች ምስርን ጨምሮ ከፍተኛ ጥራት ጤና የሚመገቡ ሰዎች ዝቅተኛ መንፈስ ጭንቀት እንዲሁም ደግሞ የተሻለ ማስታወስ ችሎታ እንዳላቸው በብዙዎች ላይ አረጋግጠዋል ማለት ነው። በስድስተኛ ደረጃ ምስር ከሚሰጠን የጤና ጥቅሞች ውስጥ ቆዳና ጉልበት እንዲሁም ደግሞ ከረጅም እድሜ ጋር በተያዘ ለብረት ለፎሌት ምስጋና ይገባውና ምስር ቀይ የደም ሴሎችን ያድሳል፣ እንዲሁም ደግሞ የቆዳን የአካል ክሎችንና የኦክሲጂን ፍሰትን ያሻሽላል። ወደ ቆዳችን የሚሄዱ የኦክሲጂን ፍሰትን በማሻሻል ቆዳችን የጸዳ እንዲሁም ደግሞ ውብ ቆዳ እንዲሁም ደግሞ እርጅናን የመከላከል ባህሪ ያለው ምስር ይህም ማለት ቆዳን ያበራል የበለጠ ጥንካሬና የቆዳ ድካምን ይቀንሳል፣ እንዲሁም ደግሞ የቆዳ መሸብሸብን ይቀንሳል። በተጨማሪም ባለው አንቲኦክሲዳንትነት ባሉ ነፃ ራዲካሎችን ያጸዳል፣ ይዋጋል እንዲሁም ደግሞ ለእርጅና የሚዳርጉ የእርጅና ጊዜያችን ያራዝማል ወይም ደግሞ ሰዎች ወደ የእርጅና ጊዜያቸው የቆዳ መሸብሸብን ያስወግዳል ማለት ነው። እንዲሁም ለልብ ጤና እጅግ ወሳኝ ነው። እዚጋ በተያያዘ እንደ ማጠቃለያ እንደ መዝጋ ማለት ነው ምስር ለሰውነታችን እጅግ በጣም ወሳኝ ከሆኑ ምግቦች መድኃኒቶች ውስጥ የሚመደኑ በኢትዮጵያን ጥበብ ከዓለም አቀፍ ሳይንስ ጋር ይገናኛል በየቀኑ ምስር መመገብ ሰውነትን በተፈጥሯዊ መንገድ ኃይል መጨመሪያ አሉ ጤናማ ልማድ ልማድ ነው ማለት ነው ምስር መመገብ ስለ ምስር አዲስ መረጃ ካገኘ ደቡሜድ ሰብስክራይብ ሼር ማድረግ እንዳይረሳናል መልካም ጊዜ መልካም ቆይታ አመሰግናለን